ውስጥ ልብሱና ግቢው ድርሰት ኤፍሬም እንዳለ፣ ባንቺዓለም አድማሱ እንዳዛለች፣ ሰለሞን አብርሃ እንደ ዘርፉ፣ ሳምራዊት ሲሳይ እንደ ምንትዋብ፣ ሜሮን ስዩም እንደ መቅደላ፣ ብርሃን ተስፋዬ እንደ ግርማሜ፣ መስፍን ንጉሴ እንደ አቶ ሸዋን ቆጨው። ውስጥ ልብሱና ግቢው። እዚህ ግቢ ሰው ላይኖር ነው እንዴ? አዛለች፣ የጨርቅ ፋብሪካ አሏት አላችሁ? ሆ አረን። እሺ፣ ሰዎች አንቺ፣ አዛለች ጤና አልያዘሽም እንዴ? ቃልቻ አይመስልም። ምንድነው በውድቅት የሚያስጮህሽ? እሚጮህ ይጮህብሽ፣ አርፈሽ ሽሮሽን አገንፍይ። ሰው ሁሉ ከኔ ልብስ ምን አሉ? የአዛለችን ልብስ ካያችሁ አትለፉ ተብሎ አዶቷል እንዴ? በጨለማ እንደሚያንጣጣሽ ምንድነው ይነጋልሽ የለ እንዴ የሚያንጣጣ ያንጣጣሽ። አሁን አንቺን የጠራሻለ፣ ብቻኔ ነገር አልፈልግም። አሁን ውስጥ ልብሴን ቁጭ አድርጓት። ሰው ከልብሱ ሁሉ መርጦ የውስጥ ልብስ ይወስደ ነው? እሄድላችኋለሁ። ውይ ቀረብና ቀረብን፣ ጥርግ በያ፣ ምን ነው ምንትዋብ። ውስጥ ልብስ ወደማይወሰድበት ሰፈር ጥርግ በያ። አሁን እንደው ካልጠፋ ልብስ ካልጠፋ ልብስ ያውም የውስጥ ልብስ ምን ያደርግላችኋል? ጎሽ እንዲና ጨዋታ፣ ላዝማሪው አንዴ ብረት ድስቴን ወሰድሽብኝ፣ አንዴ ሳፋዬን የወሰድሽ አንቺው ነሽ። ቅብርጥስዮ ምንትስዮ ስትከረምሽና ብለሽ ብለሽ ውስጥ ልብስ ወሰድሽ ልትኝ። እቺ ደግሞ ፎቃቃ። ማን አንቺን ወሰድሻለሽ? የለ ከዚህ አፍ ስትካፈች ሽሮ እንዳጎረንንብኝ አሽሙር ተናግረሽ ሞተሻል። ሞተሻል ሽሮ አልሽና እኔ ምንትዋብ ትበሳጭ ብለሽ እንደ አት ትሞኝ እውነት ትበሳጫለሽ። ምን ታደርጊ፣ በሳምንት ሰባት ቀን ጮማ ትቆርጪ የለ። ውይ ውይ ውይ ውይ፣ በእናታችሁ ይህ ምንድነው የሁሉ ጩኸት? እኔ ፊልም ማየት እኮ አልቻልኩም። እዚህ ግቢ ውስጥ ፊልም እየተሰራ፣ አንቺ ምን ቴሌቪዥን ድረስ አስኬሄድሽ? አረ፣ በእናታችሁ የአንጀሊና ጆሊን ዲያሎግ መስማት አልቻልኩም። ኖይስ በጣም እየረበሸኝ ነው። አይ እንግዲህ፣ ወይዘሪት መቅደላ ሰው ያላለውን አትናገኝ። አሁን አፍንጫን ምን አመጣው? አፍንጫ የምን አፍንጫ? አሁን አፍንጫ የሚል ቃል የተናገራለን? ውስጥ ልብስሽ ላይ ቀባ አንጎልሽ። እቺ ደግሞ ንገሩኝ፣ ባይ ኖዝ ስትላል ሰማሽት? ጎሽ፣ የኛ ፈረንጅ። አቶ ዘርፉ ሴትዮዋ ኖዝ አይደል ያለችው? ኖዝ ሳይሆን ኖይ። ብቻ ዋናው ነገር ጩኸታችሁ ረበሸኝ ማለት ነው። ማለት ፊልሙ ላይ የሚነጋገሩትን መስማት አልቻልኩም ነው ያለችው፣ ጩኸታችሁ የእኛ ቱርቹ ማን በልክ ይሁን በልል፣ ቤታችሁን ተከራይተን ብንኖር ይሄን ያህል አንተ ዘርፉ፣ እንደ አንተ በእናት ቀስ በይ በላት። ሴትዮዋ ተቆጣች። አዎ፣ እኔ ደግሞ ሲቆጣ አልወድ። ሴትዮዋ ስሚ፣ ምንና ዘመና የልቡን ይናገራል አሉ። እሺ፣ ለምንድነው ጓዳ ገብታችሁ የማትንጫጩት? ወይኔ ወይኔ፣ አንጀሊናን ገደሏት። ጌታንዋን የተማመነች በግ አሉ። እንዴት እንደሚያደርጋት አየሽልኝ? ገና ጡት እንኳን በደንብ ሳታወጣ እንዲህ ያደረጋት። አይ የሀብታም ልጆች እኮ ጡት አያወጡም። ለምን? ሽሮ ስለማይበሉ። አሁን አትበጥብጭን። አንቺ ውስጥ ልብስሽን የትም ትጥያለሽና እኛ መታመስ አለብን እንዴ? ውስጥ ልብስሽን የትም ትጥያለሽ እንዴ? ናቻዛለች ምን ማለት ነው ውስጥ ልብስሽ? እኔት ምትጠያለሽ ማለት እንግዲህ፣ ነገር አድሰንጥቂ አንቺ፣ ምን ታደርጊ፣ የሎግ ገንፍሎ መርፌ ወጊ። ባልሽ ጦሙ እንዳታሳደር የአንቺ ዶሮ ወጥ ሽታ ሰፈሩን ሞልቶት የለ። ዋናው ነገር ውስጥ ልብሴን ማን ወሰደው? አሁን እንደው የእኔም ኑሮ ኑሮ ሆነችና ምቀኛ ተነሳባት። እስኪ ሄደላችሁ መታገስ አቅቷችሁ ውስጥ ልብሴን ወሰዳችኋት። እሄድላችኋለሁ፣ ምን አስቸኮላችሁ? እሄድላችኋለሁ

እኔ የእኛ ዘመን ሶስት አራት አይደለም። ሰላሳ አርባ ቢኖርሽ፣ እኔ ያዛለች አይ ዶንት ኬር እንኳን ውስጥ ልብስ ውስጥ ሱሪ ምዱ። አንቺ ያዛለች አትዘባርቂ! ወይኔ እንጂ ሰስዬ፣ ለምንድነው ሴቶቹ የሚጎዱት? በእናት ትፈራለች በላቸው። እንዴ ይህንን ነገር ሲነጋ መነጋገሩ ወሽ ሲነጋ ሲነጋ ተባለ እንዴ። እስከ ጧት ድረስም የማኑሽማ ለብሰው እንደምታደርግ ምን አውቃለሁ። እ ምን ነካችሁ? እንደዚህ አይነት አጉል ጥርጣሬ ሰዎች መካከል ያለው ኮሙኒኬሽን ሊበላሽ ይችላል። ይህንን በተመለከተ አንዴ አሪስቶትል ምን አለ መሰላችሁ? እኔ ምን አቶ ዘርፉ እንደው ይሄ አሪስቶ የምትለው ሰውዬ በቀን ሀያ ጊዜ ስሙን ስታነሳው ስቅም አይለው? ኧረ በእናታችሁ ፊልማችን ላይ ተነንተኛበት። ጂሳስ ይሄ አንጀሊናን ገደሏት። ምን ማለቷ ነው? ማንን ነው የገደሉት? አንጀሊና ማለት ፊልሙ ውስጥ የምትተውነውን ለፊልማ ሴት ነው እንዴ? እንደዚህ ያደረጋት ለኔ ላዛለች ስትል ስትለምን ራሷ አትደጋ። አንቺ አንቺ አንቺ ጦሰኛ አፍሽን ዝጊ። እዚህ ልታስጨርሰን ነው እንዴ? ማን ነው የሚጨ አቶ ዘርፉ አባቱ አሉ እንዴ? ቅድም ለብሰው ሲወጡ አይቻቸዋለሁ። የሆነ ግብዣ ምናምን ምን ነው እንግዲህ። አትንቀጥቀጪ። አልሰሙም እ ምንድን ነው የምትሉት? አያውቅም እንዴ ምንድን ነው የማላውቀው? አቶ ዘርፉ ስንት ነገር አለ፣ የምትለው አሪስቱ ሌን ሳያውቅ ቀርቶ ነው ዝም ያለ? ክፋት ነው እንጂ ወል ምን መሰላችሁ፣ ያሳደገኝ መንደር ሐኪም። ግርማሜ እንደምን አመሽ? እንደምን እንዴ ምን ነው እሱ? ሴት ሁሉ ምነው ተሰበሰበ የምን መማዝያ ነው ሴት ሁሉ ታጥቆ የወጣው ሪቮሉሽን ተጀመረ እንዴ ኖ የውስጥ ልብስ ጠፍቶ ነው እንኳን ጠፋ እንኳን እልም ብሎ ጠፋ እንደ እድር ድንኳን እየተወጠረ መንገድ ክልክሎን ነበር እሜት አዛለች፣ እንደዚህም ተደርሶልኛል እንዴ! ድንኳን እንደ ድንኳን እየተወጠረ ለዚህም ተደርሶልናላ። ሄኖስ ሴተላጤነቱ ለድንኳን እንደ ድንኳን እየተወጠረ መንገድ ከልክሏችሁ ከርሟላ። ምንድን ነው የምትቀባጥሪው? አቶ ግርማሜ፣ የምንትዋብ ሳይሆን ያዛለች ውስጥ ልብስ ነው የጠፋው ነው እንዴ?

የማን ልብስ ጠፍቶ ማን እንቅልፉ ሊለጥጥ? የማን ልብስ ጠፍቶ የማን ልበሺ? ሁሉም ራቁርቱን ያድራታል እንጂ ዊ፣ መጥኔ ለአንቺ አንዲት ብጣስ ጨርቅ ብለን ሰላም አተ ልናድር ነው እንዴ? ብጣስ ጨርቅ የልብ ዶኬሽ ገነፍልና ስታዛጉ እንዳታል። ዶኬ ዶኬ፣ ምንቲ ምንቲ ዛሬም ዶኬ። ትናንትና እንኳን ድራፍት ነበር የጠጣሁት፣ ዛሬ በውስኪ ላይ ዶኬ። በአለም ፍርድ ቤት አያስጠይቅሽም። አንተ ሰውዬ እንግዲህ ንጀሳን ጀመርክ። ሰይጣኔን አታምጣው። ይህለቅ ውስኪውን ውስኪውን። ወይኔ እናቴ የት አባቴን ድረስ። ምን ነው አዛለ? ምን ነው አይ ገርሞኝ ነው። ውስኪ ግርማሜ ይልግ ባና ሳይቀዘቀዝ ምንቸት አብሽህም ብላ። ምንቸት አብሽ አሁን ዶኬ አላሪሽም ዶኬ። ምንቸት አብሽ ለመሆን ምን ያንሳታል? ግብጦ አረቄ ውስኪ ሆነ ያለ እንደ አንቺ አዛለች። ይልቅ ዋናው ነገር ውስጥ ልብስ ወይ፣ ወይ፣ ወይ! በእናታችሁ እንደገና ስለ ውስጥ ልብስ እንዳትጀምሩ። በቃ ጠፋ። አንቺ ምን ታደርጊ፣ እብድና ዘመና የልቡን ይናገራል አሉ አንቺ አዛለች። አረ እንዴ አረ በፈጠራሽ፣ ታዲያ በአንድ ውስጥ ልብስ እየተረበሽን እናድራለን? እን እንዴት እንዴት ነው ያደርጋት? በቃችሁ አንቺ ሙጤ አፍ። እንዴ ሽፍት አባቷ የሰማ እንደሆነ በጥይት እንዳይለቅመን እ አቶ ሽዋን ቆጨው ሽፍታ እንዴትስ ጉዛር ያለ ክራጁኝ አንተ ሰውዬ አፈዝጋ ያላችሁት እውነት አይመስለኝም። አይመስልህም? አንተ ምን ታደርግ፣ አንድ ነገር ጦሽ ቢል አሪስቶ ጋር ትደበቃል፣ እኛ ድሆች የት ንሂድ? ኖ አሉባልታ ነገር ይመስለኛል፣ አሉባልታ። ስማ ከዚህ በታች መራሃ ቤቴ ከዘመዱ ጋር በወሰን ተጣልተው ሰውየውን ከነሚስቱ ከነልጆቹ በዲሞፍተር ግንባር ግንባራቸውን ብሎ አይደል እንዲያመለጠው እኔ ሰማሁት። ግን በቆንጮራ አንቺ ደግሞ ሰው ሲደርስበት ጠመንጃውን ጥሎ አይደለ እንዴ ወደ ጫካ እግሬ አውጪኝ አለው። በዲሞት ፈር ቀለባቸው ባ ግን አገር ቤት ሆኖ እንዴታ? አየው። ማንን ነው የሚያየው? ሹዋዚንገ ፈላስፎቹ እንዲህ አይነቱን ነገር እንደ ጀግንነት አይቆጥሩትም። ለምሳሌ አሪስቶትል። ቆይ ቆይ ቆይ አቶ ዘርፉ ስልክ ደውልና፣ ሰያኔ ውስጥ ልብስ መጥፋት አቶ አሪስቶ ምን እንደሚል ጠይቅልኝ። አሪስቶትል እኮ ባክህ፣ አንተ ያንተን አሪስቶ እዛው ስማ። ምንን በምን ሻኛ አሉ። በቃ በቃ፣ ውስጥ ልብሱን ምርመራ መካሄድ አለብን። አባዲና ይጠራ። ይሄ ደግሞ ዛሬ ባፍ ሰውን በመርፌ ነው እንዴ ሰጡ? ታዲያ አባዲና ሰው ሲገደል ምናምን ነው እንጂ፣ ባዛለች ውስጥ ልብስ ነው እንዴ? ብቻ እንደው ብቻ የኔን ውስጥ ልብስ የሚያደርግ ብቻ ሰውነቱ ላይ እከኪ ልቀቅብለት። የተቀዳውን ውስኪ ሳልጨርስ ወይ አጋምሽ፣ የመጣሁት ለንትርክ ነው እንዴ? እቲ ስትል አርሊ። እኔ ብርጭቆ ሳይሆን ጠርሙስ ውስጥ የተጋመሰች ውስኪ ያለች የተማረ ኪር ያደረገ መሬቱ ላይም ቢሆን ቁጭ ብለን። ኖ ኖ ለውስኪ እንኳን ያን ያህል መስዋዕትነት አያስፈልግም። አምቦዋን አድርግል። ኦኬ፣ እኔ ደረቁን ነው የምጠጣው። ውስኪ ደረቁን ምን ችግር አለው? አይ አንጀት ወንፊት ያደርጋል አሉ። የተጠመቀው ራሱን ችሎ እንዲጠጣ ነው። የሚከለስበት ነገር ቢያስፈልገው ኖሮ እኮ መጀመሪያውኑ ከልሰው ይልኩልን ነበር። የተፈላሰፈ ይግደለይ። የአሪስቶትን ወዛጅ ይግደለይ። ለመሆኑ ሕክምና እንዴት ነው? ሰዋችን ይታመማል። ይታመማል፣ ያማል፣ ያሳምማል። እናክማለን፣ ይመጣል፣ እናክማለን፣ ይመጣል። የሚገርምህ በልጅነቴ ሐኪም ለመሆን ነበር የምመኘው። ኢንተረስቲንግ ፊልድ ይመስለኛል አንተ አክቹአሊ መርፊ ዎጊነ ነ አው ይገርማል። አንዳንዱ የኦሎምፒክ ፊኛ ሚያግድ ይዞ ይመጣና ገና ነካ ስታደርገው እሳውን ይለቀዋል ለቀዋል። አንዳንዱ አለል በቃ አንድ ወጥ ሕንጻ ግድግዳ ላይ ብትለጥፈው በደንብ ዋልኩን ይለካላል። ምኑ ምኑ የቱ ጋ ጀምሮ የቱ ጋ እንደሚያልቅ አይታወቅም። ያንዳንዱማ ያለበትን ቦታ አይደለም አካባቢ ለማወቅ ሰርቬር ምናምን ያስፈልገው። አቶ ዘርፉ! አቤት። አዛለች፣ እንጠጣ አይባልም እንዴ? እንደው ከአንጀትም ባይሆን ከአንገትም ቢሆን እንጠጣ ይባላል። ለእናንተም ቢሆን እኮ አይን ሲበዛ እንደሱ ሳይሆን መጠጡ ለእናንተ አይሆንም ብዬ ነው ማለት። ኖ ሚስ አንደርስታ እንዳታድርጉኝ እኔ ለማለት የፈለግኩት ሰውነታችን ያለመደውን መጠጥ ሲያርፍበት ጥሩ አይሆንም። የምንትዋብና ያዛለች ወድ ኮኛ ካይወድለት የሚያለው ማን ነው? አንቺ ደግሞ ያለ ኮኛ ከፈረንጅ መጠጥ የለም ያለሽ ማን ነው? እሺ ምንድን ነው እመልሽ? ኮኛ እኮ ሻይ ነገር ነው። ይሄ ደግሞ በቃ ኮኛ አይደለም። አይደለም በዓመት አንዴ ሲሉት ሰሚና ወድካ ነው። ወድካ ነው ወድካ ነው መጠጣው። ይሄው ተናገርኩ። ምን ነው ቮድካ መርዛለሁ እንዴ? ቀላል መርዝ? ምን አይነት መርዝ? ምንትዬን ጠይቃት። እቺ ደግሞ ፎቅ አቃ ምንትዋብ አረቄ ጠማቂ ነች ያለሽ ማን ነው? ነው፣ አንቺ ነሽ። ግርማሜ ቮድካ ጠጥቶ የመጣ ቀን ቁልጭ ብዬ ነው የማድረው አልሽኝ። እንግዲህ እንደ አሮጌ ጥለት መተርተሯን ጀመረች። ይህን ቮድካ የሚያጠፋ ነገር ቢገኝ ወጌሻ ጋ መመላለስ ይቀርልኝ ነበር አላልሽኝም? ምንድን ነው ሰላም አይደለም እንዴ እኚህ ቡዳ ደግሞ በየት በኩል ገባ? ምንም አልተፈጠረም፣ ምንም አልተፈጠረም። ምንም ምንም፣ ግርግር የለም ግርግር ቢኖርኛ። ስዝም ብለን ያለን ምንም፣ ድንገት ተገናኘንና አሁን እኮ ልንገባ ስንል እርሶ ብቅ አሉት። እኔ እኮ ምን አጉል ነገር ተፈጠረ ብዬ ውስጥ ልብሴስ ያረን ሻዝ አለች። የውስጥ ልብሴ ነገርስ ውስጥ ልብስ ከተሰጣበት ጠፍቶባት ነው አባዬ ናግባንቺ እንዴ እዚህ ብርድ ላይ ምን ቦጣህ ነው? ይለይለት ሳይለይለት የተንጠለጠለ ነገር ጥሩ አይደለም። ታዲያ ጅብ ይመስል በሌሊት ደጅ ላይ ምን ቦጣ? ውስጥ ልብሱስ፣ ውስጥ ልብሱስ እስኪገኝ አውጫጭኝ እንቀመጣለን። እኔ አውጫጭኝ ተቀመጡ አላልኩ። አረን ሻዛለች። የምን ተናግሮ ማናገር ነው? አንቺ አቦሪያፍ። አረ እባክሽ፣ አንቺ ያልሽ አላልሽ፣ ተሰብስበን መነጋገር አለብ አስር ደቂቃ ጠብቁኝ፣ ተለቃልቅ ልቅ ልምጣ። እኔ ገና ራሴ ላይ ውስኪ ያወያየኝ ስለሆነ ጋደም ብዬላ እባክሽ። ውስጥ ልብስ ጠፍቶ ግቢው ታምሶ አስቀያሚ እኔ ውስጥ ልብስ ለብሳይተሽን ታውቂያለሽ። በቃ አሁን ማውራት አንችልም። ስጨርስ ደውልሻለሁ ማን ምን መቼ ኦ ማይ ጋድ እንዴት እስከ ዛሬ አልሰማሁም መቅዲ ዋት ሀፐንድ እንዴ ምን ሰማሽ ምን ሆነሽ ነው ምንድን ነው እሱ ሞተ ሞተ ሪሊ ሞተ አይ ሰው አይ ሰው ከንቱ፣ ሁሉም ከንቱ። ጋሺ ጋሺን በምን መጣችሁ ብኝ። ወንድም ጋሺ በምን ትዝ አልከ። አትነፋረቂ። እቺ ደግሞ ሰው በሞተ ቁጥር ያንቺ አጎት ካልተለቀሰለት ላይሆን ነው። ፈቅዲ ፈቅዲ፣ ምን ሆነሻል? ሞተ እኮ። ማን ነው ማን የሞተው? ሆነ ብለው ሆነ ብለው መርዝ ሰጥተው ሲበልጣቸው በመርዝ ነው የገደሉት የእኔ ጌታ አፈር ልብላ እኔ አፈር ልብላ ምንዋ ነው ግድ የለም እስኪ ለእኔ ቀስ ብለሽ በጆሮ ንገሪኝ ምንድን ነው እሱ ምን ተፈጠረ ምን ሆነች ልጅ ምን አገኛት ምን ሆና ነው አጎተሽን አገር ቤት ምን አደረጉት ሞልዳር አው አውቄዋለሁ አውቄዋለሁ አጎተሽን በሉት እኔ ባቅታቸው ወንድምህን በሉት ወይኔ ወንድ የፈሪ ዱላ እንደ ጅብ አድፍጦ በሉት። ተናገሩ እንጂ ወንድሜን በሉት። ወይ አይ ወንድሙ አይደለም ሌላ ሰው ነው። ገና ዛሬ ነው መሞቱን የሰማችው። እኔ ወንድሜን መስሎኝ። ማን የሞተው? ማይክል ጃክሰን። ማይክል ጃክሰን አሜሪካዊ ዘፋኝ ነው። በጉድ የወጣው እኔ እሱ ወንድሜን የበሉት መስሎኝ እኮ ነው። ከነሳሙን የወጣውት። ወይኔ ማይክዬ ማየት ስብሰባችን ስብሳባችን ይጀመራል። ይመጣል። ሆት ሻወር እየወሰደ ስለነበር አደራርቆ ይመጣል። ጊዜ ፈጁ እንዴ! ዝም ብሎ በፎጣ ፈትጎታ ሎሽን ምናምን ተቀብቶ፣ እንግዲህ ምን ይደረጋል? እሳቸው ደርቀው እስኪወጡ እንጠብቃለና እናንተ ጀምሩ፣ እኔ በሞባይሌ ቀድቼ ሪከርድ አድርጌ አሰማዋለሁ። ጄሳስዬ በእናታችሁ እንዴት ይቆረቁራል? አው ያለመደው መቀመጫ ሲያገኝ ይቆረቁራል። ጥሩ ነው ከሚቆረቁር በሏ፣ ሻሉ ስታርት፣ ማለቴ እንጀምር። እንዴ ጄሳስዬ ሰው ተሰብስቦ እንደዚህ ዝም ሲል በቃ እኔ ሙደን ይሰርቀኛል። በእናታችሁ አውሩ። ሐሳብ አለኝ፣ ሐሳብ አለኝ መጀመሪያ ሰብሳቢ ይመረጥ። እኔም ሐሳብ አለኝ። አሁን ምንትዋብ በተናገረችው ላይ የምጨምረው የለኝ። ሌላ ሐሳብ አለኝ። ጸሐፊ ይመረጥ። እኔም ሐሳብ አለኝ። አሁን ምንትዋብ በተናገረችው ላይ የምጨምረው የለኝ። እንዴ የምጨምሪው ከሌለሽ መናገሩ ምን አስፈለገ? እሱን አሪስቶን ጠይቀው። ይቅርታ ስለቁዩዎች፣ ምንም አይደል። ዋናው ነገር አሁን እኔ ከልቤ መናገር የምፈልገው ምን እንቀሸቀሽ ይሻል። መቼ ሰብሳቢ ተመረጠ? ኦርደር ጠብቂ። አታፍኝና። አቶ ሽዋን ቆጨው እርሶ ይምሩታ። የለም የለም፣ እኔ መምራት አይሆንልኝም። የሰው ልጅም ከማገድ ፍየል ማገድ ይሻላል ሲባል አልሰማችሁም? በቃ ዘርፉ ይምረው። ተስማምቻለሁ። ወይኒ በእናታችሁ ጀምሩ። እሺ ድምፅ ይቆጥ። እቺ ደግሞ በቃ። ይምራ ይምራ። ወል ይህን ድድል ስለሰጣችሁኝ ያመሰግናለሁ። መቼም ምን መሰላችሁ የሰው ልጅ ንቃተ ህሊና፣ አቶ ዘርፉ በዳያሎግ የማይፈታ ነገር የለም። ዋናው ነገር ኦፕን ማይንድድ መሆን ነው። እነ ፕሌቶ፣ እነ ሆሜር፣ እነ አሪስቶትል። አንቺ ምንትዋብ መርፌ ላይ ነው እንዴ ተቀመጥሽው? ምንድን ነው እንዲሚያንቀሸቅሽሽ? ሽንኩርት ላምጣ? ወይኔ ጅሳስዬ ሽንኩርት ደሞ እዚህ ምን ይሰራልሻል? እሱ አሪስቶ ምናምን እያለ ነገር ሲለቃቅም እኔም ሽንኩርት ይንልጣሉ። አይ ሽንኩርት፣ የዘንድሮ ሽንኩርት ድስታ ያሰማ አይን መለብለብ ብቻ። ሽንኩርትስ ቢላ ሲነካው ነው፣ ምንም ሳይነኩት ከመሬት ተነስቶ የሚለበልብ ሰው መአት አይደለም። በአንቺ ቤት ቅን የመናገርሽ ነው ፎቃቃ። አንቺ ደግሞ ማን ተናገረሽ? ኮምፕሌክስ አለብሽ እንዴ? ኮምፕሌክስ ምንድን ነው? እኔ ምን አውቃለሁ? አጅሬን ዘርፉን ጠይቂው። የለፈለፍሹ አንቺ። አሪስቱ ያለው ነው መሰለኝ። ኮምፕሌክስ ያለበት ሰው ሌላ ሰው ሁሉ ስለ እሱ የሚያወራና እሱን የሚንቀው ይመስለዋል። እና አዛለች ሰው ሁሉ ስለ እሷ የሚያወራ ይመስላታል ማለት ነው። በአንቺ ቤት አውቀሽ ሞታሻል። ወደ ውይይታችን እንመለስና እኔ እኮ እሺ፣ መጀመሪያ አጀንዳ። ቆይ ቆይ ቆይ፣ እሜት ያዛለች አንቺ ፎቅ አቃ ቅድም መርፌ ላይ ነው የተቀመጥሹ፣ ምናምን ያልሹ ባሽሙር፣ ባልሽ መርፌ ወጊ ነው ለማለት ነው? ውይ ውይ፣ አበስኩ አበርኩ። እዚህ ጋር ሀሳብ እሺ፣ መቅዲ እንዴ፣ ቆይ በእናታችሁ ጋሽ ግርማሜ መርፌ ወጊ ናቸው እንዴ? እኔ አላምንም። ይሄ ከአጀንዳው ውጭ ነው። ሀሳብ እሺ፣ አዛለች፣ እሺ አዛሉ፣ ይቅርታ አንስቼዋለሁ። አንደኛ ነገር የሚያንገበግበኝ የውስጥ ልብሴ ነገር እንደ፣ የት ነው የምትሄዱ? ወይዘሪት መቅደላ መጣሁ። ይኸው፣ ምንድን ነው ቃል የገባሁትን ሦስት ውስጥ ልብስ። አዛለች፣ ነኛው ጉድ፣ ጉድ፣ ጉድ ተሠራሽ! ለእኔ ነው የውስጥ ልብስ ሰልባጅ? ና፣ ና፣ ና፣ አትሳሳሽ። ሰልባጅ አደለም ማሚ፣ ሰልችቷት ያስቀመጠችው። አዛለች፣ ረቁቷን እንቻላችሁ። ውስጥ ልብስ፣ ውስጥ ልብስ ነው ደሞ ማግኘት ማለት ሁለት መቶ ፐርሰንት ፐርፌክት ማለት ነው። ውሺ በእናታችሁ አሩና እንጨርስ። ወደ ዋናው አጀንዳችን ንግባ አሳባለኝ። እናንተ ከተስማማችሁ እዚች በመካከላችን ትንሽ በቆርቆሮ ብጤ ያጥር ብንሰራ። ዳድ የምን ቆርቆሮ ነው? እኔ ለራሴ እነሱን ኖይዛ ላስቀምጥ ብሎኛል። እንደገና ቆርቆሮ ተጨምሮ አብዳለሁ። አይስበር አብዳለሁ። በብሎኬት ነው የሚሰራው አቶ ዘርፉ እዚህ ላይ አሪስቶ ያለው ነገር ካለ፣ አቶ ሽዋን ቆጨው አጥር ለምን አስፈለገ? በአሁኑ ዘመን ዓለም እኮ አጥር እያፈረሰ ዓለም አፈረሰ አላፈረሰ ታዲያኛ ባሮጌ ውስጥ ልብስ እንጠረጠራለን እንዴ ሁሉ የራሱን ኑሮ እንዲኖር በአሁን እኮ ገቢና ወጪው አልለይ ብሉ ብሎ ነው ያስቸገረው። ጠላት እኮ በዚህ አይነት ሰተት ብሎ ገብቶ ነው አደጋ የሚያደርሰው። ዳድ እንደውም ለምን ዘበኛ ቀጥረን እዚህ ጋር አይቆምልንም? እንደውም ጥሩ ነው ምን አንድ አሮጌ ዲሞት ፈርካለህ፣ እሱም አስታጠቅ ነው። አንቺ አቦሬ አፍ! ኧረ እንዳታስጨርሽ። የምን ማስጨርስ? ማን ነው ጨራሹ? ማለት ምን ማለት ልታስጨርሽን ያልሽው? ማስጨረስም ምን አመጣው? አልኩ እንዴ አልኩ እንዴ? አዎ ብያለሁ። ታዲያ መሳሪያ እያያዝ የማያውቅ ሆኖ ዲሞፍተር ይዞ ቢባርቅበት በተኛንበት አለቅን ማለት አይደለም? እዚህ ላይ ኦፕን ማይንድድ አጥር ግንብ የመሳሰሉት መለያያ ነገር ናቸው አለም እኮ እየተሰበሰበች ነው አቶ ዘርፉ እኔ አለም አንድ ትሁን አንድ መቶ አንድ እኔ እኔ ሸዋ ቆጨው ጸጥ አድርጋቸው ምንም አይደለም እኔ ተጋልጬ መኖር አልወድም ጠላት እኮ እንዲ ሲከፈትለት ነው ሰተት ብሎ የሚገባው እውነታቸውን ነው ተስማምቻለሁ እውነታቸውን ነው ስንት ጠላት አለ በዚህ ሰተት ብሎ ቢገባ ማን ያየዋል ዘንድሮ እኮ ጦሽ እያደረጉ እፍ ሆኗል ይኸውልሽ ወይዘሮ ምን ትበዋል? ምን ትዬ፣ እውነቷን ነው። ጠላት በምን መልክ እንደሚመጣ አይታወቅም። ዳሞ አውጭኝ እታውጭኝ ተብሎ ነው ብለላ እንዴ። ዳሞ አጥራችን ላይ ውስጥ ልብስ እንዳታሰጡ እሺ። ኧረ እባክሽ ቁጭ በይ፣ ደሞ ምን ልትሆኚ ነው? ቆይ ቆይ ቆይ፣ ያ ያኛው አሮጌው በርሜል ስር ያለው ምንድን ነው? እንጃልሻ። አንቺ ልብሽ ተቀመጪ፣ መጠጥለውብን እንዳይሆን። አንቺ አንቺ ፎቃጋ ውስጥ ልብስሽን በየበርሜሉ ስር እየጣልሽ እንቅልፍ ታሳጭናለሽ። እስቲ አምጪው። ይኸው ይሄ የአንቺ ውስጥ ልብስ አይደል? ይሁና። ሲጠፋብኝ ታዲያ ዝም ልበልልሽ? ዊ፣ በእናታችሁ ውሽ፣ እንዴት ደበራችሁን። ዳድ፣ እናንግባ። በስንት ጥይት ያልተበገርን በውስጥ ልብስ እንታነስ። ውስጥ ልብሱና ግቢው ድርሰት ኤፍሬም እንዳለ፣ ባንቺዓለም አድማሱ እንዳዛለች፣ ሰለሞን አብርሃ እንደ ዘርፉ፣ ሳምራዊት ሲሳይ እንደ ምንትዋብ፣ ሜሮን ስዩም እንደ መቅደላ፣ ብርሃን ተስፋዬ እንደ ግርማሜ፣ መስፍን ንጉሴ እንዳቶ ሽዋን ቆጨው። ውስጥ ልብሱና ግቢው።